ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። መተናል ላይ ጎ ማረግ ጀምሩ። ክብሩ ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያለናል። እንግዲህ ምንም ማድረግ አይቻልም? ስሙ ይንን ጉድ፣ ወረቀትና እስክብርቶ ያዙ። የሚገርም ያልተጻፈ ታሪክ ነው። እንዲሁ ምን ነበር ስሙ ቤተ ክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሁሉም ቦታ ላይ አለች። አሁን እኮ እኛ የት የሚያደርገን ነገር ትልቁ፣ ለየት የሚያደርገን ነገር ምንድን ነው? እኛ በህገ ልቡናም በህገ ወሪትም በህገ ወንጌልም ዘመን መኖራችን ነው የሚል ነው። የነ መልከ ጸዴቅ አገር ነች። ከነ መልከ ጸዴቅም በኋላ በህገ ልቡና ዘመን መልከ ጸዴቅን ታገኘዋለህ። በህገ ኦሪት ዘመን እነ ዮቶርን ታገኛቸዋለህ። መግቢያ ላይ ያሉ ወደ ኦሪት መግቢያ ላይ ያሉ እነ ሙሴን ያሰለጠኑ ሊቀነቢያት ሙሴን ያሰለጠኑ ህዝቦች ናቸው፣ ኢትዮጵያውያን እነ ሊቀነቢያት ሙሴ መጥተው እዚህ በኢትዮጵያ ምድር ነው የተማሩት ብዙ ትምህርትን ከነ ዮቶራብ ከነ ሲጳራ ከነ ኦባብ ነው የተማሩት። ነው ትምህርቱ ውስጥ ነው። ስለዚህ ሙሴን በራሱ ሙሴ ያደረገች አገር ነች ኢትዮጵያ ነው አገር ነች። እንደገና ኢትዮጵያውያንን በነ ንግስተ ሳባ ጊዜ ታገኛቸዋለህ። ኢየሱስ አረ ኢየሱስ። እሺ፣ እንሰማለን። እንቀጥል እንቀጥል። ክብር ለኢየሱስ ይሁን። ቆንጆ እና ደስ የሚል ታሪክ ነው መግቢያ ላይ ደስ ይላል። ወደ ወደ ክብር ለኢየሱስ ይሁን ውይ ካውሮ አይቀር እንደዚህ ነው ስሙ ብቻ በየነ መልከ ጻዲቅ አገር ነች። ከነ መልከ ጻዲቅም በኋላ በሕገ ልቡና ዘመን መልከ ጻዲቅን ታገኘዋለህ። በሕገ ኦሪት ዘመን እነ ዮቶርን ታገኛቸዋለህ። መግቢያ ላይ ያሉ ወደ ኦሪት መግቢያ ላይ ያሉ እነ ሙሴን ያሰለጠኑ ሊቀነቢያት ሙሴን ያሰለጠኑ ሕዝቦች ናቸው ኢትዮጵያውያን እነ ሊቀነቢያት ሙሴ መተው እዚህ በኢትዮጵያ ምድር ነው የተማሩት ብዙ ትምህርትን ከነ ዮቶራ ከነ ሲጳራ ከነ ኦባብ ነው የተማሩት። ነው ትምህርቱ ውስጥ ነው። ስለዚህ ሙሴን በራሱ ሙሴ ያደረገች አገር ነች ኢትዮጵያ፣ ነው አገር ነች። እንደገና ኢትዮጵያውያንን በነ ንግስት ሳባ ጊዜ ታገኛቸዋለ። በነ አዜብ፣ ንግስት አዜብ ጊዜ ታገኛቸዋለ። ከንጉስ ሰለሞን ጋር የነበረን ስትሮንግ ሪሌሽንሽፕ ታውቃላችሁ፣ በንግስት ሳባ ጊዜ ኦኬ። ይሄ መረሳት የለበትም። ጠጋ ስትል ደግሞ ጌታ ሲወለድ ራሱ ስጦታን የዘውለት ከዚህ የሄዱት የምስራቅ ሰዎች የተባሉት ኢትዮጵያውያን ናቸው። ሰባ ሰገሎች ኢትዮጵያውያን ናቸው። አስቀድሞ ወንጌልንም የሰሙትም ኢትዮጵያውያን ናቸው። በጃንደረባ በኩል በእነ ባኮስ በኩል ቅዱስ ዮሐንስ አፈወርቅ ለወገኖቹ ጃንደረባው ሐዋርያ ሆነ ብሎ የጻፈለት የተናገረለት በሐዋርያ ስራ ምዕራፍ ስምንት ላይ የምናገኘው ባኮስ የሚባለው አቤላ ክሱ ነው ስለዚህ ኢትዮጵያውያንን በሕገ ልቡናም ዘመን በሕገ ወንጌልም በሕገ ኦሪትም ዘመን ታገኛቸዋለህ ነው። የትም ቦታ ላይ አይጠፉም። እቺ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ደግሞ የተባለችው ከሕገ ልቡና ዘመን ጀምሮ ሰንሰለታማ ነች፣ እስከ ሕገ ወንጌል ድረስ ሕገ ኦሪትም ደሳይሉ ምንም የሸማቅቀው ነገር እኮ የለም። እርግጠኛ ሆኖ ነው የሚያወራው ሰው። ያልተጻፈውን እያወራ ትንሽ እኮ አይትልልም። እርግጠኛ ነው። እሺ ክብር ላይ ኢየሱስ ይሁን። እሺ ከዛስ ልቡናም ህገ ወንጌል ላይም ያለች ቤተ ክርስቲያን ነች ነው ዛሬ የመጣች አይደለችም። ነየነ ጥንት የነበረች ነች በነኖህ ዘመንም የነበረች ነች። ከነኖህ በኋላም እስከ ዛሬ ድረስ ያለች ቤተ ክርስቲያን ነች ነው የሰባት ሺህ ምናምን አመት እድሜ ነው ያላት። ትናንትና የመጣች መጣች አይደለችም እንደ ፕሮቴስታንቲዝም በሪቢሊን ይሄ በአመፅ ፎርም የተደረገች አይደለችም። እና እኛ ለየት የሚያደረገን ይሄ ነው። መቅደስ ስንገባ ጫማችን የምናወልቀው ታሪኩ ራሱ ከህገ ልቡና ዘመን ጀምሮ ማለት ከነ ሙሴ ጊዜ ጀምሮ የነበረ ነው። የቆምክበት ምድር የተቀደሰ ነው፣ ጫማህን አውልቅ ተብሏል። ሊቀ ነቢያት ሙሴም ጭምር በእግዚአብሔር እና እያሱም እንዲህ ተብሏል ተብሏል። እና ቤተክርስቲያን ዝም ብላ አይደለም ይህንን ትምህርት የምታስተምረው። እና እኛ በቃ ብድግ ብለን ዝም ብለን ይመጣ አይደለም። ከጥንት ዘመን ጀምሮ እግዚአብሔር የምናውቅ እኛ ኢትዮጵያውያን እኛ ኢትዮጵያውያን እግዚአብሔርን ለማምለክ የተፈጠርን ነን ብለን ነው ምናምን ነው ምናምን ነው። እግዚአብሔርን ለማምለክ እግዚአብሔርን አውቀን እግዚአብሔርን ለማምለክ የተፈጠርን ህዝቦች ነን። በተለያዩ ጊዜ የነበሩ ጥበቦችን እያጠናን ጥበብን እያጠናን እግዚአብሔርን እያወቅን የምንኖር ህዝቦች ነን። ታሪካችንን እየመዘገብን ኮንቲኒስሊ ሳናቋርጥ ከይቅርታ ጋር በዚህ አጋጣሚ ኤርትራውያን፣ ኬንያን ካላችሁ ዘ ሶማሌ ምናምን አይመለከታችሁም። እኛም ብቻ ነው። እኛ ብቻ ነን ኢትዮጵያውያን እግዚአብሔርን ለማምለክ የተፈጠረን። ሌላው ኒንጃ ለምን እንደተፈጠራችሁ እስካሁን አልታወቀም። እንግዲህ ጸልዩ። እናንተም ጎን ለጎን ያላችሁ ግብፅ ላይ፣ ኤርትራ ላይ፣ ሱዳን ላይ፣ ኬንያ በዛ በኩል ያላችሁ ታንዛኒያ፣ በዛም ሳውዝ አፍሪካ ቀጥሉ በቃ እስከ እንትንም፣ እናንተ ለምን እንደተፈጠራችሁ እኛ የምናውቀው ጉድ የለም። እኛ ኢትዮጵያውያን ግን ከዛስ አናቋርጥ እና ታሪኩን እንዲ ነው። ኢትዮጵያ ሲባል እንደሌላው ዓለም ሕዝብ አይደለም። እኛ የተለየን ሕዝቦች ነን፣ እግዚአብሔርን በመፍራት ውስጥ የምንኖር ነን። አሁን ያለውን የተመታ ትውልድ ሳይጨምር ማለት ነው። አሁን ያላችሁትን የተመታ ትውልድ ግን አይጨምር። ታዲያ አመስጋኞቹ አልቋሉ ማለት ነው። የተመታ ብቻ ነው አሁን ያለው። ደስ ይለኛል። በቃ እንደዚህ አይነት አዳዲስ እንትኖች ስንሰማ ደስ አይልም። ደስ ይላል። ኢየሱስ ግን ብቻውን ያድናል። ተረት ግን ገዳይ ነው። ኑ ወደ ኢየሱስ። ለመዳን ከፈለጋችሁ ወደ ኢየሱስ ወደ ኢየሱስ። እንግዲህ ለመሳቅና ለተረት ከፈለጋችሁ እንደዚህ ያልተጻፈውን የሚያወሩትን ሰዎች ዝም ብሎ መስማት ነው። እኛ እንትን ነን። እኛ መጽሐፍ የምናገረው ነን። የተጻፈውን የምናነብ ሰዎች ነን። ደግሞ እሱ የምናገረውን የምንሰማ በዛ መንገድ የምንሄድ ሰዎች ነን። የዘላለም ህይወት በዛ መንገድ ብቻ ነው በልጁ በኢየሱስ በኩል በእሱ የሚያምን የዘላለም ህይወት አለ። የአሁኑን ተረት የተቀበለ ሰው ቀጥታ ከሲኦል ጋር ይገናኛል። ምንም አማራጭ የለም። ኢየሱስን የተቀበለው የዘላለም ህይወት እኛ ትናንትና መጣ ለምን ጠዋት አይገባም? ከሰዓት አብኘ ከዳጉ በቂ ተረት ተረት። ኧረ በኢየሱስ ስም። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስም አይደለም ይሄ ደስ የሚል ዜና ነው። እስከ መጨረሻ ስሙ እየገባ ነው። እውነታው እየተገለጠ ነው። ክብር ለኢየሱስ ይሁን። ስሙ በደንብ አድርጋችሁ ኪዳነ ምሕረት ምናምን ጦጦ ማርያም በየንግሱ ይሄን የሚል ሰው እየነበረ እንግዲህ ይህንን ማን እንዳለው አላቅም ነው ምን እንደው ምን እፈልገው እንደሆነ ምን አላቅም ማለት ምን ለማለት እንደሆነ አይገባኝም። ግን ይሄ የቤተ ክርስቲያን ትምህርት ነው ከተባለ በጥልቅ ስህተት ነው። እኔ አላመቻመችም። አንደኛ ያለ ወላድ ታምላክ አማላጅነት አለባይነን ምን ማለት ነው ዓለም አይድንም ምን ማለት ነው አንደኛ የዳን ዓለም አለ መድኃኔ ዓለም የምንለው ስለ ዓለም ቤዛ ሆኖ ዓለሙን ከ5500 ዘመን ፍዳ መርገመ ፍዳ መርገመ ኮሎኒ አድኖታል መድኃኔ በመስቀል ላይ ተሰቅሎ መርገምን ሽሮልናል የዚህ ዓለም ገዥ ይጣላል የዚህ ዓለም ፍርድ ደርሷል እኔም ከምድር ከፍ ከፍ ያልሁ እንደሆነ ሁሉን ወደ እኔ እስባለሁ ብሎ በመስቀሉ ላይ ደምድሞታል ፍርዱ በእርሱ መስዋዕትነት ዓለም ታርቋል። ሰባቱ መስተጣራራ የሚባሉት ታርቀዋል። አይዛብ እና ህዝብ እኮ የተጋጠሙበት እኮ እሱ እኮ ነው። ከህዝብም ከአይዛብም ተወልዶ እኮ አማኑኤል ተብሏል። እግዚአብሔር ከኛ ጋር ሆነ ብለን አይዛብም ህዝብም የሚሉት ሆኗል። ዘመድ ሆኖናል። በሰውና በመላእክት መካከል፣ በሰማይና በምድር መካከል፣ በህዝብና በአይዛብ፣ በእግዚአብሔርና በሰው መካከል የነበሩ ሰባቱ መስተጣራራ የተጋጠሙበት ነው እኮ እርሱ። መዳን ያለም እኮ ነው እሱ እኮ። ያለም ቤዛ እኮ ነው እሱ እኮ። ስለዚህ እኛ በምልጃ ነው ያለው ያለ ወራድ ታምላክ አማላጅነት አለማይ ሲጀመር ዓለም በምልጃ ነው የሚድነው። ክርስቶስ ያዳነን በመላክ ነው በምልጃ ነው እያዳነን። በምልጃማ ከሆነ ዓለም ይድን የነበረ እነ ሙሴ ማልደው የለ እምት ስትይ ወሆነ ሁሉ ስለ ተስየን ይመጻፈ ተብለው የለ የየህዝብ ከሚጠፋ እኔን አጥፋኝ ብሎ ይል ሙሴ። እንደ ሙሴ ያለ አማላጅ ራሱን የሚሰጣል እንዴ? ኦፍ ኮርስ ሙሴ በጣም በጣም በጣም ለህዝቡ ራሱን የሰጠ ነው። አራ ጨብጭብ፣ አጨብጭብ፣ ደስ ይላል። እኔ ስሰማ እራሱ እንዴት ደስ እያለኝ እየሰማሁ እንደሆነ ክብር ለኢየሱስ። ኢየሱስ ይሁን። እንደዚህ በአደባባይ እውነት እየወጣ ነው። አራ ተሸፍኖ አይቀርም። ለትውልድማ ግልጦ ነው ይታያል። መንገድ ኢየሱስ ነው። ኢየሱስ ያድናል። አራ ስማ አብርሃምስ የእግዚአብሔር ወዳጅ ስለ ሰዶምና ስለ ገሞራ ማልዱ የለም? በምልጃ ዓለም ቢድን ኑሮ የነቢያት ጩኸት፣ የነቢያት ልቅሶ ዓለምን ማዳን ቢችል ኑሮ አምላክ ለምን ሰው ሆነ? በምልጃማ ዓለም ቢድን ኑሮ አምላክ ለምን ይሞታል? እንደው ተውት። ሰው ሆኖ ከተወለደ በኋላ ራሱ እንደው አይ ሞቱን አልሞትም ግን በቃ እኔ አማልዳችኋለሁ ከአብ ጋር አስታርቃችኋለሁ ብሎ እንደው አባቶ የሚያደርጉትን ይቅርበላቸው ብሎ ሞቻው ብሎ አይሄድም እ ያለ ወላድት አምላክ አማላኝነት አለማሄድን ይህ እኮ ነገረ ድነትን እኮ በጣም ማሳነስ እኮ ነው። የክርስቶስን ሞትን ባዶ የሚያደርግ እኮ ነው። አኮ በተን በመላክ ተብለናል። በመላክ አይደለም ያዳን፣ በምልጃ አይደለም ያዳን፣ ራሱ መጥቶ ሰው ሆኖ ነው ያዳን፣ ቤዛ ሆኖ ነው ያዳን። እና ያለም ያለ ወላድ ታመካ ካማለ ጀነት አይደለም የዳነ ዓለም አለ የዳነ ያለ ዓለም አለ የሚድን ደግሞ ዓለም አለ። እና እንደዚህ ያለ ትምህርት ይሄ የሆነ የባይታዊ አይነት ዝም ብሎ ጥራዝ ነጠቅ ስልከት ትክክል አይደለም። ያለ ወላጆት አምላክ አማላጅነት አለም አይደለም። እንደው በሆነ ብዙ ሰው ጋር ሊያጣሉኝ ይሄ ነው። ይሄን ጥያቄ እንደ የሚል ትምህርት እኔ አላውቅም። ይሄ ቅርብ ጊዜ ማን እንደማ ይታወቃል። የሆኑ ሰዎች እንደው አስቸጋሪ ነው። ቅዱስ ጎርጎዶስ ዘንዚና አንዙምን ይላል፣ ሰው ላይ የሚለማመዱ ይላል። ሌላውን ከማስተማራቸው በፊት እራሳቸውን ያላስተማሩ እያስተማሩ የሚማሩ ይላቸዋል። ሌላው ላይ የሚለማመዱ ደስ ይላል። ክብር ለኢየሱስ ይሁን። ይሄ ነው የሚፈለገው። እውነታው ግን ይሄ ነው። ምንም መደበቅ አይቻልም። የኢየሱስን ሞት የሚሸፍን ሰው ሰራሽ ትምህርት አሁንም በኢየሱስ ስም የተነሳኸው ይገለጥ በአደባባይ። ኢየሱስ ብቻውን ያድናል። ስለ አንተ ስለ አንቺ ስለ እኔ ሞቷል። ይህንን አሳንሶ ራሱን ከፍ ሊያደርግ የሚፈልግ መንፈስ በኢየሱስ ስም ዝቅ በል። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ታኳ አያስፈልግም። ይሄ ነው እውነታው። ስሙ ንንም ጴጥሮስ ያልተማረ፣ ጳውሎስ የተማረ ነው። አገልግሎታቸው ግን አንድ ነው። በክርስቶስ ያመነ የዘላለም ሕይወት አለ። የዘላለም ሕይወት አለ። አው እሺ፣ እዚ ጋር ስለመንፈሳዊ ሕይወት የጻፉት አለ እንዲህ የሚል ክፍት ስራ ቦታ ለስራ ፈላጊዎች ወጣ ማስታወቂያ። የሥራ አይነት ቅድስና፣ የሥራ ቦታ የትም። የሥራ አይነት ቅድስና፣ የሥራ ቦታ የትም። የሥራ አይነት ዳግም ወንጌልን ለፍጥረት መስበክ፣ ደሞዝ የዘላለም ሕይወት ነው። የትምህርቱ ሁኔታ የተማረ ቢሆን ተሻለን እንደ ጳውሎስ፣ ያልተማረ ቢሆንም ጥሩ ነው እንደ ጴጥሮስ ጴጥሮስ ያልተማረ ጳውሎስ የተማረ ነው አገልሎታቸው ግን አንድ ነው ስፒሪቱ መንፈስ ቅዱስ የተማረ ስለሆነ ለሁለቱም አገሎት ይሰጣል ስለዚህ የተማረም ያልተማረም ያመነ የተጠመቀ መሆን አለበት ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል ስላል ቆንጆ መልእክት ነው ግብር ሁሉ ለኢየሱስ ኢየሱስ ብቻውን ያድናል እንግዲህ ምንም ማድረግ አይቻልም ስሙ ንድንም ይህንን ስታይ አይገርምም? የማንም ስም ተነስቶ ቢሆን ኖሮ የማንም እዛ ጋር ተነስቶ ቢሆን ኖሮ ጀግና በለው፣ ጎበዝ በለው አዳኝ እንትና በለው እንትና በለው አንስተ ቢሆን ኖሮ ማንም ጭጭ አይልም። አንድ ስም ግን አለ፣ የአጋንንትን መንደር የምረብሽ አንድ አለ። እሱም ኢየሱስ ይባላል። ስሙ የተባረከ ይሁን። ይህ ኢየሱስ በመሆናችን እኮ ታድለናል። እስቲ አስቡ፣ እዛ ጋር ስለ ምንም ይወራ፣ እንዲህ ሊሆን ይችላል፣ አይችልም። ስለ ኢየሱስ ስታወራ ግን ልዩነት ይፈጠራል። ክብር ለኢየሱስ ይሁን። አዳኝ ነዋ፣ ህይወት ነዋ ከስሞች ሁሉ በላይ ስም ነው። እረ ኢየሱስ ያድናል። ጎበዝ ኢየሱስ ብቻውን ነው ያድናል። ምንም ማረጋ አይቻልም። ደስተኞች ነህ። ዋው! ኢየሱስ ስሙ ይባረግ። ስሙ አይደለም እኔ እንዳትረሱ፣ እንዳትዘናጉ። ይቺ ዓለም የኛ አይደለች። ኢየሱስ እኔ ከዚህ ዓለም እንዳይደለው እናንተም ከዚህ ዓለም እንዳት እንዳትጠማችሁ። ብልጡን ስሩ፣ ታትሩ፣ ነግዱ። የወር ደሞዝም ሲሰጣችሁ ተቀበሉ፣ ላፍ አድርጉ ያንን ለቤተሰብና ለእግዚአብሔር ክብር ብቻ ወይ ይቻለም ደገነች ብለ ልብን እንዳዘረግፍላት ውሸቷን ነው። ሰራ ሰራ አድርግ ቢዝነስን ምንን አሯሩት። ቀድመ ለገዛ ቤተሰቦች ቀጥሎ ለእግዚአብሔር መንግሥት አለቀ። ከዛ ውጭ እንካችን ደሞዝ እችን ብር በዚሽ በኩል ታዲያ ከእኔ ጋር ትጠጣለህ አብረን ነው ምንጠጣው ስትልህ ይቻለም ሞኝሽ ንፈል ብሩን አምጪ። እኔ ለምን እንደማ ውለው አንቻት ንግርኝ። ብሩን ብቻ አምጪ። ላፍ ደሞዝም ከሆነ ላፍ ከእዛስ ለቤተሰብ ለሚስት ለወለድከው ልጅ አትጃጀር። ሲተርፍ ለወንጌል ሥራ ለዚህ ከተጻፈው ማለፍ ትርፍ አካል ማንጠልጠል፣ የማይሠራ አዲስ ተፈጥሮ ክርስትና ላይ ማስገባት ትርፍ አካል ማለት ኢየሱስም ሐዋርያትም የእምነት አባቶች ያላስተላለፉልን። ሰሞኑን አንድ ሰውዬ በራልኝ ተገለጠልኝ ያለው ነገር በቅዱስ መጽሐፉ ስናጠና የሌለ እንግዳ የሆነ ልምምድ። ይህ ደስ የሚልና ቆንጆ ትምህርት ነው። ይህ ከምድር ጋር የተሰፋችሁ ሰዎች ይህን በደንብ ሰው በምድር ላይ አምስት መቶ ስድስት መቶ ዓመት እንደሚኖር ሰው እንደዚህ በቃ የማቱሳላ እድሜ እንዳለ ሰው ብዙ ነገር ምንትን የምትል ሰው የሰማ ከዚህ አይደለም። በክርስቶስ ስትሆን ተለይታል። እውነት ነው። ብልጥ መሆን አለበት። ይህንን ምክር ሰምታል። ተጠቀም። ክብር ለኢየሱስ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙንን፣ በድለ ጌታን አሳዝነ ወድቀህ ልከኛ በሆነ የንስሐ ቅዱስ ቃሉ እንደሚለው ከጌታ ጋር ከጨረስክ ትናንት ተቆልፏል። ስሙኝ፣ ምንም ወደ ላይ ወደ ላይ በጣም ግልጽ በሆነ አማርኛ ነው። ምናው ወድቀ ወድቀ አጥፍተ ወድቀ ግን ልከኛ በሆነ ንስሐ ከጌታ ጋር ጨርሰህ አዲስ ምዕራፍ ውስጥ ከገባህ ትናንት ተቆልፏል። ከእግዚአብሔር ጋር ተስማምተ እሱ ይቅር ባለህ ጉዳይ ላይ ትናንትን አንተ ማብረክ ካልቆለፍክ ማንም አይቆልፍልህ። በሰበብ በአስባቡ እንደ ባንዲራ ነው የሚያነሳልህ ሰው ሁለት ሺህ አስራ ሰባት ነሐሴ ሀያ አምስት እግዚአብሔር ረድቶ በጌታ እውነት ላይ እየተራመድክ እያየህ ብዙ ሁሉም አለለም ብዙ ሰው እንዴት ጌታ ረዳው የሚለው ጥቂት። ዘጠና ስድስት ላይ እኮ አውቀዋለሁ ይላል ትናንት። ሁለት ሺህ ላይ እኮ እንደዚህ ነበረ ይላል ትናንት። ዛሬ እያየሁ አንዳንድ ቦታ እንደዚህ ይላለሁ። አንተ ላይ ቢያጣ አባቱ ሽፍታ ነበር ይላል ትናንት። የሆነ የሚጎትት ትናንት፣ የሆነ የሚያሳንስ ትናንት፣ የሆነ የሚያሸማቅቅ ትናንት። አትክደው ነገር ወድቀሃል አትክደው ነገር አለህበት ግን እኮ ከጌታ ጋር ጨርሰ አዲስ ጎዳና ጀምረ ትናንት በእግዚአብሔር ምሕረት በእውነተኛ መንፈስ ከተቆለፈ አበቃ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያልነ እንግዲህ ምንም ማድረግ አይቻልም። ይሄንን ሰምታችኋል። በትናንትናው ነገር እንዳትጎተቱ። ሰዎች ሁሌ የምናገር አይረሱም። ይሄንን ቁርጣችሁን እወቁ። የወደዳችሁበትን ቦታ ሰዎች አይረሱም። በቃ እናንተ ከጌታ ጋር ከጨረሳችሁ፣ ቸው ሰው አይረሳም። ሰው አይረሳም እየጠቀሰ ይናገራል። ለምሳሌ እነቱን ላ ነው ሚያል አንተ ምን አገባህ? አንዴ ከጌታ ጋር ጨርሳል። አትመለስ። በቃ ከሱ ጋር ወደፊት ጌታ ቆልፏል። ደስ የሚል አገላለስ ሰው ይናገር አትስማ። ከላይ ከሆነ አለቀ። ከእሱ ጋር ከጨረሳችሁ፣ በቃ ሰው ምን ያደርጋል? አትመለስ። ወደዛ ቦታ አትሂድ እንጂ አለቀ። ጨርሳል በትክክለኛው ክብር ለኢየሱስ ይሁን። ደስ የሚል ቆንጆ አገላለጽ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻ ሆነ ያለን፣ እንግዲህ ምንም ማድረግ አይቻልም። ለዛሬ የነበሩ መልእክቶች እነዚህን ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።